ሰላም ጤና ይስጥልኝ። ውዴ ሶሌዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በህወሓት ታጣቂዎች ዘንድ እየተቀጣጠለ ባለው የተቃውሞ ሰልፍ ዛሬም በተካ ተስፋይ እና አጉላ ከተሞች ተካሂዷል። የህወሓት ታጣቂዎች ህወሓት ከሶስት ወር በላይ ደሞዛችን አልከፈለንም በማለት ጥቅምት 1 2018 ዓ ምት በአዲ ጉደም ከተማ የጀመሩት መንገድ የመዝጋት ተቃውሞ ትናንትና ጥቅምት 3 2018 ዓ ምት በመቀሌ ከተማም ተካሂዷል። እነዚህ ታጣቂዎች ዛሬ ጥቅምት 4 2018 ዓ ምትም በተካ ተስፋይና በአጉላ ከተማዎችን በመንገድ በመዝጋት በሰልፍ ተቃውሟቸውን እየገለጹ ይገኛሉ። የህወሓት ታጣቂዎች ደሞዛችን ይከፈለን በሚል በህወሓት አንጃ ቡድን ላይ ያደረጉት ባለው ጠንከር ያለ ተቃውሞ አራተኛ ቀኑን የያዘ ሲሆን በህወሓት አንጃ ቡድን ላይ የፖለቲካ አመራሮችና ጀነራሎች ከፍተኛ ውጥረትን አንግሷል። ነገር ግን በሌላ በኩል የዚህ ተቃውሞ መነሻ የደሞዝ ጥያቄ ሳይሆን የህወሓት አንጃ ቡድን ጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ ጦርነት እንዳንለኩስ እንቅፋት ሆኖናል፣ እኛ ከፌዴራል መንግስት ጋር መዋጋት እንፈልጋለን የሚል ሴራ የያዘው ውስጠ ወይራ የሆነ በህወሓት አንጃ ቡድን በራሱ የተቀነባበረ የተቃውሞ ሰልፍ ነው የሚሉ መረጃዎችም እየወጡ ይገኛሉ። ቢሆንም ታጣቂ ሰልፈኞቹ ይህንን የህወሓት ሴራ እንደማያውቅትም እየተገለጸ ይገኛል። እንደሚታወቀው ዘመቻ ለብሔራዊ ህልውና በሚል ቅስቀሳ የህወሓት አንጃ ቡድን በይፋ ጦርነት የቀሰቀሰበት መድረክ ማካሄዱ እንዲሁም አዋጅ ማወጁ ዘግበናል። ደቡብ አፍሪካ ከኢትዮጵያ የአፍሪካ ነፃ ንግድ ቀጠና ምርቶችን ካስገቡ የመጀመሪያዎቹ ሀገራት መካከል አንዷ ሆነች። ደቡብ አፍሪካ ከኢትዮጵያ የአፍሪካ ነፃ ንግድ ቀጠና ምርቶችን ካስገቡ የመጀመሪያዎቹ ሀገራት መካከል አንዷ ሆናለች። ኢትዮጵያ በአፍሪካ ህጉራዊ ነፃ የንግድ ቀጠና ስር የመጀመሪያውን የንግድ ጭነት ማከናወኗ የአህጉራዊ የንግድ ትስስር ከማስፋት አንጻር ትልቅ ምዕራፍ መሆኑንም ተጠቁሟል። ይህ እርምጃ የተወሰደው የደቡብ አፍሪካ መንግስት ለኤክስፖርት ብቁ ለመሆን የሚያስፈልጉትን የታሪፍ መርሃ ግብሮችን እና የቁጥጥር ማዕቀፎችን ጨምሮ የውስጥ ዝግጅቶችን በቅርቡ ካጠናቀቀ በኋላ ነው። ይህ ተግባር ለኢትዮጵያም ሆነ ለአፍሪካ ሰፊ ትስስር አጀንዳ አስፈላጊ እርምጃ ተደርጎ ተቀባይነት ቢያገኝም የንግድ ተንታኞች ግን የአፍሪካ ነጻ ንግድ ቀጠና ሙሉ ጥቅሞችን እውን ማድረግ የሚቻለው ድንበር ተሻጋሪ ንግድን አሁንም እያስተጓጎል ያሉትን የሎጂስቲክ አስተዳደርና የተገዢነት ችግሮችን በመፍታት ላይ እንደሚወሰን ያስጠነቅቃሉ። እንደ ባለሙያዎች ገለጻ የኢትዮጵያ ስኬት በአፍሪካ ነፃ ንግድ ቀጠና ስር እንዲሳካ ውጤታማ የጉምሩክ ስርዓቶች፣ አስተማማኝ የትራንስፖርት መስመሮች እና የመነሻ ደንቦችን በጥብቅ ማክበርን ይጠይቃል። በተጨማሪም እነዚህ ምክንያቶች በበርካታ አባል ሀገራት የስምምነቱን ሙሉ በሙሉ መተግበር አዘግብተውታል ማለታቸው ፍራይት ኒውስ ዘግበዋል። ኬንያ እንደ አውሮፓውያን አቆጣጠር በ2055 የአንደኛ ዓለም ሀገር ትሆናለች ሲሉ ዊሊያም ሩቶ ገለጹ። የኬንያው ፕሬዝዳንት ዊሊያም ሩቶ ኬንያን ከሶስተኛ ዓለም ወደ አንደኛ ዓለም ለማሸጋገር የ30 ዓመት ታላቅ እቅድ እንዳላቸው አስታውቀዋል። ሩቶ የረጅም ጊዜ ራዕያቸውን አስመልክተው ሲናገሩ ኬንያ በትኩረት በማቀድና ተከታታይ ትግበራ በማድረግ ፈጣን እድገት ያስመዘገቡት እንደ ደቡብ ኮሪያ፣ ሲንጋፖር እና ቻይና ያሉ ሀገራትን አርአያ ትከተላለች ብለዋል ኬንያ ከሶስተኛ ዓለም ወደ አንደኛ ዓለም ሀገር ለማሳደግ 30 ዓመታትን ይወስድብናል ልክ እንደ ኮሪያ ሲንጋፖር እና ቻይና እንደ ኢሮፓያን አቆጣጠር በ2055 ይቺ ሀገር አንደኛ ዓለም ሀገር ትሆናለች ሲሉ በልብ በሙልነት ተናግረዋል ፕሬዚዳንቱ አስተዳደራቸው በመሰረተ ልማት ዘርጋታ፣ በኢንዱስትሪ ማስፋፋት፣ በትምህርት ማሻሻያ እና በዲጂታል ትራንስፎርሜሽን መሰረት እየጣለ መሆኑንም አጽንኦት ሰጥተዋል። እኚህም በሚቀጥሉት አስርት ዓመታት ኬንያን የዓለም ግዙፍ ኢኮኖሚ ያደርጋል ብለው እንደሚያምኑም ተናግረዋል። የዘጠና ሁለት አመቱ ፕሬዚዳንት ፖል ቢያ ስልጣናቸውን በሰባት አመት ለማራዘም በምርጫ ተወዳደሩ። የካሜሮን ህዝብ በፕሬዚዳንታዊ ምርጫ ድምጽ ሰጥቷል። በዚህም በዓለም ላይ በእድሜ የገፉት የሀገር መሪ የስልጣን ዘመናቸውን ለሰባት አመታት ያራዝማሉ ተብሎም ይጠበቃል። እሁድ ዕለት በተካሄደው የመጀመሪያ ዙር ምርጫ የዘጠና ሁለት ዓመቱን ፕሬዚዳንት ፖል ቢያን 30 ሚሊዮን ህዝብ ባላት የመካከለኛው አፍሪካ ሀገር ለስምንተኛ ጊዜ የፕሬዚዳንትነት የስልጣን ዘመናቸውን ለማራዘም እድላቸው ሰፊ ነው ተብሏል። ለ43 አመታት በስልጣን ላይ የቆዩት ቢያ ከ11 ተፎካካሪ ጋዎች ጋር በምርጫው ተፋጧል። የቀድሞው የመንግስት ቃል አቀባይ ኢሳ ቲቸሮማ ባካሪ ዋነኛ ተቀናቃናቸው ሆነዋል። አካሪ ለ20 አመታት የቢያ የቅርብ አጋሪ የነበሩ ሲሆን በሰኔ ወር ከመንግስት ስልጣን በመልቀቅ የተቃዋሚዎችን ጎራ ተቀላቅለዋል። ከፍተኛ ተፎካካሪ ተደርገው የሚወሰዱት ሌላው የተቃዋሚ መሪ ሞሪስ ካማቶ ናቸው። ከ34000 በላይ የባህር ማዶ ነዋሪ የካሜሮን ዜጎችን ጨምሮ ከ8 ሚሊዮን በላይ ሰዎች ድምጽ ለመስጠትም ተመዝግበዋል። የህገ መንግስት ምክር ቤት የመጨረሻው ውጤት እስከ ጥቅምት 26 ድረስ ያሳውቃል። አሜሪካውያን የማሊን ቪዛ ለማግኘት አስር ሺህ ዶላር ማስያዝ ይጠበቅባቸዋል። ስትል ማሊ አስታወቀች። የማሊ መንግስት የአሜሪካ ዜጎች የቢዝነስ ወይም የጉብኝት ቪዛ ለማግኘት እስከ አስር ሺህ ዶላር የሚደርስ ተመላሽ የሚሆን ገንዘብ ማስያዝ እንደሚጠበቅባቸው አስታውቋል። ውሳኔው በቅርቡ ማሊን ጨምሮ በበርካታ የአፍሪካ ሀገራት ላይ ለተጣለው ተመሳሳይ የአሜሪካ ፖሊሲ ቀጥተኛ ምላሽ ነው ተብሏል። የማሊ የውጭ ጉዳይ ሚኒስተር እንደገለጸው እርምጃው የተወሰደው የቪዛ ገደቦችን በተመለከተ አሜሪካ በተከተለችው የአንድ ወገን ውሳኔ ምክንያት ነው ብሏል። ይህ በእንዲህ እንዳለ በባማኮ የሚገኘው የአሜሪካ ኤምባሲ የራሱን ፖሊሲ አስመልክቶ በሰጠው ምላሽ የገንዘብ ማስያዣው የአሜሪካን ድንበሮችና ብሔራዊ ደህንነት ለመጠበቅ ያለመ ነው ማለቱ ግሬት አፍሪካ ዘግቧል። የአውሮፓ ህብረት የፊሊስጤም ማስተዳደርን በማሻሻል ለጋዛ መልሶ ግንባታ ድጋፍ እንደሚያደርግ ቃል ገባ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርስላ ፎንደርሌን እንዳሉት የአውሮፓ ህብረት የፊሊስጤም ማስተዳደርን ለማሻሻል እና የጋዛን መልሶ ግንባታ በገንዘብ ይደግፋል ብለዋል። ቮንደርሌን በኤክስ ላይ በለጠፉት መልእክት የተኩስ አቁም ስምምነቱ በሻርም ኤል ሼክ መጠናቀቁን በደስታ እንደሚቀበሉ በመግለጽ ታሪካዊ ምዕራፍ በማለትም ጠርተውታል። የእስራኤላውያን ታጋቾች መመለስ ለእነዚያ ቤተሰቦች ንጹህ የደስታ ጊዜ ነው፣ ለመላው ዓለም የእረፍት ጊዜ ነው። ይህ ማለት አንድ ገጽ ሊገለበጥ ይችላል፣ እንዲሁም አዲስ ምዕራፍ ሊጀመር ይችላል ሲሉ የህብሬቱ ፕሬዝዳንት ጽፈዋል። አውሮፓ በዩናይትድ ስቴትስ፣ ኳታር፣ ግብጽ እና ቱርክ የተቀነባበረው የሰላም እቅድ ሙሉ በሙሉ እንደምደግፍም አክለዋል። ለሰላም ስምምነት ስኬቱ ሁሉንም መሳሪያዎች ተጠቅመን በተለይም በፊሊስጤም አስተዳደር ማሻሻሪያ ድጋፍ ለማድረግ ዝግጁ ነን። ለፊሊስጤም ለጋሾች ቡድን ውስጥ ንቁ ኃይል እንሆናለን። እናም ለጋዛ መልሶ ግንባታ የአውሮፓ ኅብረት የገንዘብ ድጋፍ እናደርጋለን ሲሉ ቮን ደር ሌን ተናግረዋል። ጦርነቱ እንዲያበቃ ያደረገው ይህም የስምምነት ለጋዛ ብቻም ሳይሆን ለቀጠናው አዲስ ምዕራፍ እንደሚከፍትም ተናግረዋል። ዶናልድ ትራምፕ ከግብጽ ኳታርና ቱርክ መሪዎች ጋር የጋዛውን የተኩስ አቁም ስምምነት ተፈራረሙ። በጋዛ ያለውን ውጥረት የሚያስቀረው ውል በመሪዎቹ ሲፈረም ለመካከለኛው ምስራቅ አዲስ የሰላም ምዕራፍ ይከፍታል የሚል ተስፋም ተጥሎበታል። ፕሬዚዳንት ዶናልድ ትራምፕም ቢሆኑ ለቀጠናው ዘላቂነት ያለው ሰላም ለማምጣት ቃል ገብተዋል። በግብፅ ሻርም ኤል ሼክ ከተማ የተደረገው ጉባኤ ከሀያ በላይ የአረብ እና ምዕራባውያን ሀገራት መሪዎች ጭምርም ተገኝተዋል። የፕሬዚዳንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ስምምነት ዓለም በእጅጉ ብታደንቀውም ቀር ያልተመለሱ ጥያቄዎች መኖራቸው ቀጣይ ምዕራፎች ላይ አሉታዊ ጫና ሊፈጥር ይችላል ተብሏል። የመጀመሪያው ምዕራፍ ተኩስ አቁም ውጤታማ ሆኖ ገቢራዊ መደረጉ ፕሬዚዳንት ዶናልድ ትራምፕ ከቀድሞው የአሜሪካ ፕሬዚዳንት ቢል ክሊንተን ሳይቀር ምስጋና ተችሯቸዋል። ጆ ባይደንም ቢሆኑ ትራምፕን አድንቀዋል። የፍልስጤም ሀገርነት እውቅና ጉዳይ ሀማስ ትጥቅ ይፈታል ወይስ አይፈታም የሚሉት እና ጋዛን ወደፊት በምን መልኩ ማስተዳደር ይቻላል የሚለውም የሻርሜል ሸይኩል የተቸገረባቸው ነጥቦች ሆነዋል። በድጋሜ ጦርነት መጠናቀቁን ይፋ ያደረጉት ትራምፕ የመጀመሪያ ምዕራፍ ተኩስ አቁም ስምምነትን ፈርመዋል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክ